ኢትዮጵያን ከባህር በር መለየት በቅርብ የመጣ ክስተት ነው ሲሉ የታሪክ ተመራማሪው ተናገሩ። ኢትዮጵያን ከባህር በር መለየት በቅርብ የመጣ ክስተት ነው ሲሉ የታሪክ ተመራማሪው ፕሮፌሰር አየለ በክሪ ናቸው የተናገሩት። አየለ በክሪ ለጋዜጣ ፕላስ እንደገለጹት ኢትዮጵያውያን ከባህር በር መለየት በቅርብ የመጣ ክስተት እንጂ በታሪክ ኢትዮጵያውያን ቀይ ባህርን ከላይ እስከታች የሚዘዋወሩበት ነበርም ብለዋል። ጥንታዊው የአክሱም ስልጣኔ የመጣው ከንግድ ነው ያሉት ተመራማሪው የዘመኑ ንግድ በየብስና በባህር ይከናወን ነበር። በየአካባቢው ባህረ ነጋሽ በሚል በሚሰየመው ቦታ ንጉስ እየተቀመጠ ንጉሰ ነገስቱን ሲያገለግል መቆየቱንም ገልጸዋል። አዶሊስ ኢትዮጵያውያን የሚጠቀሙበት የጥንት ወደብ እንደነበር ጠቅሰው ዛይላ ወደብ ደግሞ በመካከለኛው ዘመን ኢትዮጵያውያን ያገለግል እንደነበርም አስረድቷል። በቅርቡ ኢትዮጵያ የባህር በር አልባ የሆነችው በፖለቲካ ምክንያት ነው ያሉት ተመራማሪው አጠቃላይ ኢትዮጵያውያን ከባህር መለየት በቅርብ የመጣ ክስተት ነው ብለዋል። የኢትዮጵያን ባህር በር ተደራሽነት ጥያቄ አመክንዮ በሆነ መንገድ ማስረዳት እንደሚያስፈልግ ጠቅሰው ሰላማዊ በሆነ መንገድ የባህር በር ተደራሽነትን ማረጋገጥ ተገቢ መሆኑንም ገልጠዋል ብለዋል። ጋዜጣ ፕላስ። ሌላው የኢትዮጵያ አጠቃላይ የሀገር ውስጥ እዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጠ። ይህ ተጨማሪ የመጣው መንግስት፣ የግምጃ ቤት ሰነዶች ወይም ቲቢል ገበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለ ሀብቶች፣ ግን ለአጭር ጊዜ በሚከፍሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ እዳ ጥንቃቄ ማድረጋቸውም ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው እንደ አውሮፓን አቆጣጠር እስከ መስከረም 225 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናት እና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት ወይም 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋልም ብለዋል። እንደ መረጃው ከሆነ በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15 ፐርሰንት ወደ 20 ፐርሰንት በድንገት ከፍ ተደርጓልም ብሏል። ተንታኞች እንደሚሉት ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበት እና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ኤዳን በመፍራት ጥንቃቄያቸውን ማሳየታቸውንም ያረጋግጣል ነው ያሉ ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙ ተቋማት የኢትዮጵያ ንግድ ባንክ 43፣ የኢትዮጵያ ብሔራዊ ባንክ 26.3 እና የጡረታ ፈንድ 19.3 ናቸው። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243.05 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ ማውጣቱን ገልጿል ሲል ካፒታል ጋዜጣ ዘግቦታል። ኢትዮጵያ የምትጠይቀው የነበራትን የባህር በር ነው ተብሏል። ኢትዮጵያ አሁን ላይ እየጠየቀች ያለችው የባህር በር ጥያቄ ቀድሞ የነበራትን ነው ሲሉ የቀድሞ የመከላከያ ሰራዊት አባል ብርጋዴር ጄኔራል ዋሲሁን ንጋቱ ገልጿል። ብርጋዴር ጀነራል ዋሲውን ንጋቱ ከኢቲቭ ጋር ባደረጉት ቆይታ ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ መሆኑንም ተናግሯል። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለሚመለከተው ማህበረሰብ ማቅረቧን እና ከ120 ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር እንደማትችል መግለጻቸውን ጀነራሉ አንስቷል። ብርጋድ ጀነራል ዋሲው ንጋቱ አክለውም የኢትዮጵያ መከላከያ ሰራዊት የሀገርን ሰላምና ሉዓላዊነት ለማስጠበቅ አስፈላጊ በሆነ ወቅት ሁሉ ለሀገር ዘብ የቆመ የሀገር ህልውና ጋሻና መከታ ነውም ነው ያሉት። መከላከያ ሰራዊት በግንባር ቀደምትነት በመሰለፍ የኢትዮጵያን ህዝብ የሚጠብቅ መሆኑን ገልጿል። በሀገር ውስጥም ሆነ ከሀገር ውጭ ያሉንን ችግሮች በሰላማዊ መንገድና በውይይት መፍታት የኢትዮጵያውያን ፍላጎት ለማስከበር ወሳኝ መሆኑንም ብርጋዴር ጄኔራል ዋሲውን ንጋቱ ተናግረዋል። በአንድ ወቅት የኢትዮጵያ መንግስትና ህዝብ ፍላጎት ሳይኖር በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በርን ያህል ለዘርፈ ብዙ እድገት ወሳኝ አበርክቶ ያለውን ሀብት መነፈግ አንገብጋቢ ነው ተብሏል ሲሉ የአንገብጋቢ ነው ሲሉ በአሶሳ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ዲንና ተመራማሪ አበባኖ ዶክተር ገልጠዋል ኢትዮጵያ የባህር በር እንድታገኝ የሚደረገው ጥረት መሰረታዊ ጉዳይ መሆኑንም በአጽንኦት ነው የተናገሩት። ኢትዮጵያ የራሷ የሆነ የባህር በር ከነበራቸው ቀደምት ሀገራት መካከል እንደነበረችም አውስተዋል። በነበራት የባህር በርም ከተለያዩ የዓለም ክፍሎች ጋር በንግድ በጉብኝት እንዲሁም በሌሎች ስራዎች ጥብቅ ቁርኝት እንደነበራት አስታውሰው ይህንም ታሪክ እንደሚመሰክርም አስረድቷል። ነገር ግን ከዚህ ቀደም በነበረው የፖለቲካ ሁኔታ በተፈጸመ ታሪካዊ ስህተት የነበራትን ባህር በር እንድታጣ መደረጉ አስቆጭም አሳዛኝ መሆኑም ተናግሯል። በአንድ ወቅት የኢትዮጵያ መንግስትና ሕዝብ ፍላጎት ሳይኖር በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በርን ያክል ለዘርፈ ብዙ እድገት ወሳኝ አበርክቶ ያለውን ሀብት መነፈግ አንገብጋቢ ነውም ነው ያሉት። ተጨማሪ ቁጭት የሚፈጥረው ደግሞ ከለውጡ በፊት ለበርካታ ዓመታት የባህር በር ጥያቄው በመንግስት ደረጃ ጆሮ ዳባ መባሉ ነበርም ብለዋል። በዓለም ላይ 44 የባህር በር የሌላቸው ሀገራት አሉ። ኢትዮጵያ በተፈጸመባት ሴራ አማካኝነት የባህር በር ከአጣች ሶስት አስርት ዓመታት ተቆጥሯል። ኢትዮጵያ የባህር በር ጥያቄን በሰላማዊ መንገድ መጠየቅ ከጀመረችም ሰነባብታለች። ፍትሐዊውን ጥያቄም በርካታ ሀገራት እየተረዱት መጥተዋል። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያ የሆኑት አልዩ ሁሴን ከኤፍኤም አዲስ 97 ነጥብ አንድ ጋር በነበራቸው ቆይታ ኢትዮጵያ ቀደም ባለው ታሪክ የባህር በር ኖሯት በኋላም በግፍ የተነጠቀች በመሆኗ ሁኔታው ከተቀሩት 43 የባህር በር አልባ ሀገራት ጋር ሲታይ የተለየ ታሪክ እንዳለው አስረድተዋል። የባህር በር የቀጠናውን ሰላም ለማስጠበቅና የተሻሉ ስራዎችን ለመስራት እንደሚያግዝ ጠቁመው የኢትዮጵያ የባህር በር ባለቤትነት ከሸቀጣ .። ቀጥዝውውር ባሻገር የቀጠናዊ ውህደትን ያለምና ፋይዳውም የጎላ መሆኑንም ነው የተናገሩት። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ተውፊቅ አብዱላሂ በበኩላቸው የኢትዮጵያ የባህር በር ጥያቄ የትውልድ ቁጭት ነው ብለዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት በሰላማዊ መንገድ እየሰራች እንደሆነም አንስተዋል። ኢትዮጵያ የባህር በር ጥያቄ መፍትሄ እስከሚያገኝ ድረስ ኢትዮጵያና የኢትዮጵያ ወዳጆች ከመሻት ካለፈ ወይም ከመሻት ባለፈ የተጠናከረ ጥረት ማድረግ እንዳለባቸውም አንስተዋል ብለዋል። ኤቢሲ የኢትዮጵያ አየር መንገድ 21ኛውን ኤርባስ ኤ350-900 አውሮፕላን ዛሬ ተረከበ ተባለ። ኢትዮጵያ አየር መንገድ 21ኛውን ኤርባስ ኤ350-900 አውሮፕላን ዛሬ መረከቡን ገልጧል። አየር መንገዱ ዛሬ የተቀበለው ኤርባስ ኤ359 አውሮፕላን እጅግ ዘመናዊና እስከ 340 ሰቦችን መጫን አቅም አለውም ተብሏል። አዲሱ አውሮፕላን አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪሽን ኢንዱስትሪ ያለውን የመሪነት ሚና የሚያስቀጥል ነው ነው የተባለው። አፍሪካን ከዓለም በማገናኘት አንጋፋነቱን ማስቀጠል የቻለው ኢትዮጵያ አየር መንገድ ወደፊትም ሌሎች ኤርባስ ኤ 3 50 ዘጠኝ መቶ ጅግ ዘመናዊ አውሮፕላኖች ለመቀበልም በሂደት ላይ ይገኛልም ተብሏል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ በመንገደኞች በጭነት፣ በመስተንግዶ ለደንበኞች አስተማማኝ አገልግሎት በመስጠት በርካታ ሽልማቶችን ማሸነፉ ይታወሳል። የኢትዮጵያ አየር መንገድ በአቪሽን ኢንዱስትሪው ተወዳዳሪነቱን እና መሪነቱን ለማስቀጠል በአስር ቢሊዮን የአሜሪካን ዶላር በቢሾፍቱ የግዙፍ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለማካሄድ ቅድመ ዝግጅት እያደረገ ይገኛልም ተብሏል። በአማራ ክልል በሶስት መጠለያ ጣቢያዎች ተጣለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ አቀረቡ። ገዢው ብልጽግና ፓርቲ በበኩሉ ሰርቸዋለሁ ባለው የግንዛቤ ማስጨበጫ ስራ የእርዳታ ፈላጊዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ብሏል። አርብ ጥቅምት 21 ቀን 2018 ዓ ም አዲስ ማለዳ እንደ አዘጋጀችው ዘገባ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከእለት ደራሽ ከሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ አቅርበዋል ብለዋል። ለደህንነታችን ሲባል ስማችን አይገለጽ ያሉ በደብረ ብርሃን ከተማ ከሚገኙ ተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹ ተፈናቃዮች እንደተናገሩት ራሳቸው በተጠሉበት ካምፕ ብቻ ከ11 ሺ በላይ ተፈናቃዮች ይገኛሉ ብሏል። ከቀድመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም አምስት ዓመታትን እንዳስቆጠሩም ተናግሯል። ከዚህ ቀደም ድጋፍ የሚደረግላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪው የጊዜው መርዘምን ተከትሎ ለጋሾቹ መሰልቸታቸውም ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዩ ከአምስት አመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጭ ለመሆን እየተቃረቡ ነው ሲሉ አስረድቷል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰልቸታቸውን ውስጥ ወይም መሳለቸታቸው ውስጥ እንደገቡም በምሬት ተናግሯል። ምንም እንኳን የነቀዘና ለምግብነት ለመዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበር ግን አስታውሷል። በዚሁ ደብረ ብርሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በተመሳሳይ ከፍተኛ ችግር ውስጥ መሆናቸውን በስፍራው ተጠለው የሚገኙ ተፈናቃይ ለአዲስ ማረጃ ተናግሯል ተብሏል። በመጠለያ ጣቢያ ውስጥ ከ ስምንት ሺህ በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪ እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከሁለት ወር በላይ ማስቆጠሩም ገልጧል። ካምፑ ከዚህ በላይ ቁጥር ያላቸውን ተፈናቃዮች ይዘው እንደነበር የሚናገሩት ተፈናቃዩ ከሰሞኑ ባቂላ ወደ ተሰኘው ሶስተኛ የመጠለያ ጣቢያ መወሰዳቸውንም አመላክቷል። ተፈናቃዮቹ እንደገለጹት ወደ መጠለያው ከመግባታቸው በፊት በኦሮሚያ ክልል አራቱም የወለጋ ዞኖች ውስጥ ይኖሩ ነበር። ይሁንና በአካባቢዎቹ በተፈጠረው የሰላምና እና የጸጥታ እጦት ተፈናቅለው ወደ አማራ ክልል መጥተዋል። በተመሳሳይ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙናል አዲስ ማረዳ አስተያየታቸውን የሰጡ ተፈናቃዩ በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢው መሄዳቸውን በመግለጽ በዛም ልክ እንደ ደብረ ብርሃኑ ሁሉ በርካታ ችግሮች እየገጠሟቸው መሆኑን ነው የጠቀሱት። የሚቀርቡላቸው በቆሎ በወፍጮ እንኳን አይፈጭልንም የሚሉ ተፈናቃዮቹ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶች ብቻ ድጋፍ እያደረጉላቸው እንደሚገኝ ገልጠው ስንት ነገር የለመደን ቤት ንብረት የነበረን ሰዎች ነን ሲሉ ስለ ቀድመ ሕይወታቸውም ያውሳሉ ያወሳሉ ካምፕ ውስጥ እርዳታ ሳይሆን የምንቋቋምበትን መንገድ ነው መንግስት እንዲያመቻችልን የምንፈልገው ሲሉ ጥሪ አቅርቧል። የአማራ ክልል አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ በስልክ ምላሻቸውን ለማካተት የተደረገው ተደጋጋሚ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የገዢው የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ መንግስታቸው ሰርቶታል ባሉት የግንዛቤ ስራ በተለያዩ የደጋፊ ማዕቀብ ታቅፈው ሲረዱ የነበሩ ዜጎች ራሳችንን እንችላለን፣ የራሳችንን ገቢ እንፈጥራለን ማለታቸውን ተከትሎ በርካታ ዜጎች ከተረጅነት መውጣታቸውን ከአንድ ሳምንት በፊት በሰጡት ጋዜጣዊ መግለጫ አመላክተዋል። በ2013 የዕለት ደራሽ ምግብ ፈላጊዎች በምግብ መልክ የሚቀርቡላቸው 27 ሚሊዮን ደርሶ የነበረ ቢሆንም በተያዘው አመት ግን አሽቆልቁሎ 3 ሚሊዮን ገደማ መድረሱንም አስታውቋል። ተጨማሪ ነገሮችን በጊዜው ማጣራትና ማየት ይቻላልም ተብሏል። አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። የመክፋት አቲትዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ፣ ሌላ ተሸናፊ ይሆናል። በኃይል አይደለም ሽንፈቱ፣ በውጊያ አይደለም ሽንፈቱ፣ በሀሳብ ነው ሽንፈቱ። ዜጎች ኃይል መጠቀምና ፍትሕንም መስጠት አይችሉም። ኃይል መጠቀም ፓብሊክ ጉድ ነው። ኃይል የመጠቀም ብቸኛ ስልጣን ያለው መንግስት ነው። ግለሰቦች፣ ቡድኖች ያን የመንግስት ስልጣን በህግ በዘመናዊ መንግስት አሰራር ያልተፈቀደላቸውን ስልጣን ወስደው ራሳቸው ፍርድ የሚሰጡ ከሆነ ፍትህ ይዛነፋል። የኢትዮጵያ ህዝብም ለሰላም የሚከፈል ማንኛውንም ዋጋ ለመክፈል መዘጋጀት ያስፈልጋል። ለሰላም ዋጋ ማንከፍል ከሆነ በግጭት ውስጥ ሰላም ማረጋገጥ አይችልም፣ አይቻልም። የሰላም አባት የሚባለው ጋንዲ እንደሚናገረው ሰላም ወደ ሁሉም የልማትና የእድገት አቅጣጫ ይወስዳል። ምንም ነገር ግን ወደ ሰላም ሊወስድ አይችልም። ራሱ ሰላም ወደ ሰላም የሚወስደው ሰላም ደግሞ የሚመነጨው ከውስጥ ነው። ውስጣዊ ሰላም የሌለው ሰው አካባቢ ይረብሻል። በመገዳደል በመቆሳሰል ላይ የሚፈጠር ነገር እኛ ላይ አያበቃም። እኛ ስናልፍ ልጆቻችን ይወርሱታል። እሱን ነገር እያየን ነው። የዛሬ መቶ አመት 70 80 አመት ያጋጠመ ችግር ዛሬ ድረስ የእኛ ፖለቲካል አጀንዳ በሆነበት አገር ውስጥ አሁን በሀያ አንደኛው ክፍለ ዘመን እያንዳንዱ ክልል በተቻለ መጠን ግድያን፣ ግርፋትን፣ ችግርን አስወግዶ የመጣበትን አቅፎ ማኖር የማይችል ከሆነ እንደ ሀገር የሚገጥመን አደጋ ብቻ ሳይሆን ትውልድም የሚወርሰው ይሄድኑ መከራ ይሆናል። የኢትዮጵያ ሕዝብ ማስተዋል ያለበት ነገር ወንድም ወንድሙን ገሎ አያሸንፍም፣ ወንድም ወንድሙን ገፍቶ አያሸንፍም። ተቃቅፈን ተባብረን መሸናነፍ ካለን በሀሳብና በሀሳብ ብቻ እንዲሆን የበኩሉን እንዲያደርግ ጥሪ ማቅረብ እፈልጋለሁ።